የሲዳማ ብሔር የዘመን መለወጫ ፊቼ ጫምባላላን በጋራ ከወንድም የሲዳማ ህዝብ ጋር እያከበርን ነው። ያለ ነው እጅግ በጣም ምደንቅ በዓል ነው። ከሲዳማ አልፎ ለዓለም ጭምር ትልቅ እሴት ሆኖ በዩኔስኮ የተመዘገበ ልዩ እንድምታ ያለው በዓል ነው። አሁን ባለንበት ደግሞ የለውጡንም ዓመት መጋብታውያን ብለን እያከበርን ባለንበት ወቅት ላይ የብልጽግና ፍሬ የሆነውን ይህንን የብሔር ብሔረሰቦችን እኩልነት ሊያሳይ በምችል ደረጃ እያከበርን ያለንበት ሁኔታ በመሆኑ እጅግ በጣም ልዩ ያደርጋል። ጫምባላላ በላላ የሲዳማ ብሔር ብቻ ሳይሆን መላው ኢትዮጵያ ሁሉም የሚያከብረው ፊቼ ጫምባላላ ነው። ፊቼ ጫምባላላ ብዙ ነገር የያዘ ነው። ለሴትም ለሰውም፣ ለእንስሳትም ክብር የሚሰጥበት በዓል ነው። ፊቼ ጫምባላላ ሲዳማ የራሱ የቀን አቆጣጠር አለው። በጣም ደስ ይላል። ይሄ እንደ ዓለም ይታወቃል። ይህም በዓል እንግዲህ ስናከብ ከሲዳማ የሲዳማን በዓል እያንዳንዱ አሁን ማታ ከአባቶች ሲጠይቅ ነበረ። ትላንትና ነው የመጣው። አዳሩም በጣም ዋዜማውም ያምር ነበረ። ከነሱ አባቶችን ምርቃታቸው ምርቃት ሁሉ እየሰጡኝ የሲዳማ በዓልና የኦሮሞ በዓል እራሱ እንደሚመሳሰል አባ ገዳ ሁሉ እንዳላቸው፣ ይሄ ቀመር ይሄ ቀን አቆጣጠር አባቶች በኮከብ አይቶ ቆጥሮ ቀኑ ተለዋዋጭ ነው እነሱ አባቶች ሲወስኑ ነው እና በጣም የሚገርም ደስ የሚል በዓል ነው። ከነሱ የወሰድ ከወላይታ ህዝብና ከሲዳማ ህዝብ ጋር አብረን በዓላችን እያከበረ ነው። የፊቼ ጫምባላላ በዓል የሲዳማ ዘመን መለወጫ በዓል እያከበር ነው። ስለዚህ ዚህ በውብቶ ሀዋሳ ከተማ ተገኘትን። ለቀጣይ ትውልድ ባህልን ለማስተላለፍ በአንድነት፣ በፍቅር ለኢትዮጵያ አንድነት ባህላችን፣ እሴታችን ለቀጣይ ትውልድ ለማስተላለፍ እጅግ በጣም ተስፋ የሲዳማ ብሔር የዘመን መለወጫ የሲዳማ ብቻ ሳይሆን የሁሉም የብሔር ብሔረሰቦች ነው ብለን ሁሉም ብሔር ብሔረሰቦች በጋራ በመገናኘት እያከበሩ ነው ያሉትና ይሄ በዓል ከዚህ በኋላ የሲዳማ ብቻ ሳይሆን የሁሉም ኢትዮጵያዊ በዓል በመሆኑ ውስጡ ያሉትን እሴቶች የአንድነት፣ የፍቅር፣ የመቻቻል አሁን ባለው ሁኔታ ለሀገራችንም ኢትዮጵያ እጅግ በጣም አስፈላጊ የሆኑ ፒላር የሆኑ ጉዳዮች በመሆናቸው ይህንን ካልቲቬት አድርገን የተሻለ አድርገን ተገማምደን እየገጠሙን ያሉንን ፈተናዎችንም እንዲሁ በጋራ ተባብረን ሀገራችንን እንዳጸና ነው ሁሉ ይህንን አንድነት በመጠበቅ እንድናጸናም ይህንን በዓልም አጋጣሚ በማድረግ ለአጠቃላይ ለኢትዮጵያ ህዝብ መልእክት ለማስተላለፍ እፈልጋለሁ። በአንድነት መላው ኢትዮጵያ በአንድነት እንዲያከብር ሚያስተምር ምር ፊቼ ጨምበላላ ነው። የሲዳማ ብቻ ሳይሆን መላው ኢትዮጵያ ኢትዮጵያ ውስጥ ያሉት ከኢትዮጵያ ውጭ ያሉት ይሄ ሲዳማ ባህል የተጣራ ፊቼ ጨምበላላ ነው። በጋራ ምግብ ስበላ ይጣፍጣል። ተሻምተ ነው በላው። እንዲሁም የተለያየ በዓላት ሲከበር ከተለያየ የብሄር ብሄረሰብ ተገናኝቶ በአሉ ሲያከብር ተቀባብሮ በፍቅር ሲሆን ደስ ይላል። ለአገሩም እድገት ጥሩ ነገር ስለሆነ አብሮ ማክበሩ። እኛም ለዚህ ነው እዚህ ተገኝተን ከሲዳማ ህዝብ ጋር በጣም እንወዳቸዋለን፣ ባህሉን ለማክበር የመጣ ነው። እያንዳንዱ ብሔር ባህል አለው። ያ ብሔር ባህል ላይ እየተገናኘን ፍቅራችን፣ ባህላችን ብናሳድግ እጅግ በጣም ደስ ይላል። እያንዳንዱ ባህላችን ፍቅር ነው፣ ሀገር ነው። መከባበር አለ ባህል ውስጥ፣ አከባበር አለ ባህል ውስጥ። ስለዚህ ይህን ባህላችን ለቀጠቱ ለማስተላለፍ ሁላችንም፣ እያንዳንዱ ባህል ዘመን መጫወላ ባህል እያከበርን ብናሳድግ ደስ ይላል የሚለው ነው።